እንግዲህ ለሶስት ቀን ያለው መርሃ ግብር እንድትከታተሉልን እንድታደምጡልን እውነት እውነትና እውነት ነው። እግዚአብሔር መንፈስ ቅዱስ በገዝ ለጸላቸው መሰረት ያወቁትን እውቀት ለማሳወቅ እንግዲህ ከዚህ ቀደምም ተናግር ያለው ያላችሁበት ልምጣ ወይም ኑ ብለን ጠይ ጠርቻለሁ ምክንያቱም እውነት ስለያስኩኝ እንግዲህ አስር አመት ሆኖኛል እንግዲህ ከመጣው ይህንን አገልግሎትም ከጀመርኩኝ እውነት ለመናገር የተሰጠኝ አገልግሎት ከሕሊናና ከአይምሮ በላይ ነው። እጅ መስጠት አልችልም። አስተኝተው ረግጠውኝ፣ ረግጠናት ጨረስናት እንኳን ቢሉ እንደገና ተመልሼ ነው የምነሳው ማለት ነው። ይሄ የመንፈስ ቅዱስ ድንቅ ስራ ማለት ነው። አለም ሊያውቀው ይገባል። ይሄ የዘመን አቆጣጠር ርትት ማለት ምንድን ነው የሚለውንም ትልቅ ትምህርት ታገኙበታላችሁ ብዬ አስባለሁ። እኔ ግን በእምነት አምኜ ነው ይሄን መልእክት ለህዝብ ያስተላለፍኩት እና እዚህ ጋር ያሉትን ወንድሞች ደግሞ ወላዲት አምላክ የኔ የሆኑት ይመጣሉ ያለቻቸው አምጥታ ይሄንን ለህዝቡ አስተላልፉልኝ ብላቸው ሰብስባናለች። ሁላችንም በተለያየ አገልግሎት ነው የተጠራ ነው እና እነዚህን የመሰሉ ወንድም ወይም ልጆች ማግኘቴ ለእኔ ኩራት ይሰማኛል ማለት ነው በዚህ ዘመን ያው የኑሮ መጨናነቅ አለ፣ ስንት ነገር አለ። ግን ይህንን ነው ቅድሚያነት የሰጡት። እዚህ ጋር ያለው የመድኃኒዓለምና የቅድስት ድንግል ማርያም ማህበረሰብ ኢትዮጵያ እና እኔ ኩራት ይሰማኛል። እንደዚህ ሀገሩን የሚወድ ታሪኩን፣ ሃይማኖቱን የሚያስከብር የማህበር አባላት ማግኘቴ ደስታዬ ወደር የለውም እና እንዳልኩት እኔ በመንፈስ ቅዱስ የምመራውን እናገራለሁ። በእምነታም ነው እነሱም ደግሞ መጽሐፍ ቅዱስ እያመሳከሩ ያለውን እውነታ ለእናንተ ለማድረስ ተዘጋጅተናል ማለት ነው። ምንም ተቀብሮ የሚቀመጥ ነገር እንደሌለ ጫፍ ድረስ መታወቅ አለበት። ምንም የሚቀር ነገር የለም። ይሄ ማህበር ቢሰደብ ምን ቢል እውነት ስለያዘ ይህንን እውነት ደግሞ እዚህ ጠረጴዛ ላይ ይቀመጣል ማለት ነው። አሁን ማህበሩ እንዲ ነው፣ ማህበሩን እንዲ ነው ከማለት ትክክል ፊት ለፊት መጥቶ መጽሐፍ ቅዱስ ይዞ መቶ እንደዚህ መጋጠም ነው የሚቻለው ማለት ነው። እንግዲህ ጠይቀናል፣ አናግረናል። ስለዚህ ይሄ ምንድን ነው ብሎ ብዙ ሰው በአሁኑ ሰዓት እየጠየቀ እስቲ ንገሩን እስቲ ያሳውቁን እየተባለ ነው። እና ይሄም ጥያቄ እየጨመረ ስለመጣ ያለውን እውነታ ማወቅ አለባችሁ። አዲስ ሃይማኖት ነው፣ በጨራሽ አዲስ ሃይማኖት አለም ህግና ስርዓት የእግዚአብሔር ህግና ስርዓት ተሽሯል። ህዝብ ጠፍቷል። እውነት ምንድን ነው የሚለውን ብዙ ሰው አያውቀውም። በሀሰት ላይ ነው ያላችሁት እና ትክክለኛው የዘመን አቆጣጠር ምን ይመስላል? እኔ ይህንን መልእክት ሲነገር መጽሐፍ ቅዱስ አገላብጫ አይደለም። እንደዚሁ ልጆቿን ታመጣለች፣ ያመነ የጸና ይቆምላታል። እንግዲህ እኛንም ደግሞ እስከ መጨረሻው ያጽናንና ይሄ ትልቅ አገልግሎት ነው። ይሄ ትልቅ ስራ ነው። አሁንም በዚህ ቆመው ይሄንን መልእክት ሲያስተላልፉ፣ ይህን ትምህርት ሲያስተላልፉ፣ ያወቁትን ለህዝብ ሲያካፍሉ እውነት ተሳስተንም እንዳናሰት አጥፍተንም እንዳናጠፋ የእግዚአብሔርን ሕዝብ። ምክንያቱም እስከዛሬ ድረስ ሕዝቡን አጥፍተውታል እና እኛም ደግሞ ወደ ጨለማ ህይወትስ ሳይሆን ልንከት የምንፈልገው እኛ ያየነውን ብርሃን ሌላው እንዲያየ ስለምንፈልግ እኛ ያየነውን እውነት ሌላው እንዲያየው ስለምንፈልግ ነው ይህንን መርሃ ግብር ዛሬ የተወጠነው ማለት ነው። እንግዲህ ጻድቁ ተክለ ሃይማኖት እንዲቆሙልን፣ ቅዱሳን ሁሉ እንዲቆሙልን። እንግዲህ የቅዱሳን አበው ሃይማኖት ናት ርትዕት ተዋህዶ እና ያንን ደግሞ እውነት ይዘናል ያንን እውነት ደግሞ ቅዱሳኖች በዚህ በየአንደበታቸው በየአንዳንዳቸው አንደበት ገብተው በእውነት ለእግዚአብሔር ለእውነት የቆሙትና እዚህ ጋር እነዚህ ሰው እስከ መጨረሻው ቅዱሳኖች እንዳይለዩን፣ ቅዱስ ሚካኤል እንዳይለየን፣ ሰማዕቱ ቅዱስ ጊዮርጊስ እንዳይለየን፣ ቅዱሳን ሁሉ እግዚአብሔርን የወደዱና ያከበሩ ሁሉ በመሃል ተገኝተው እውነት የሆነውን እውነት በሉ ይላል እና መጽሐፍ ቅዱሱም። ለሕዝብ እውነታው መድረስ ስላለበት እዚህ ጋር ቆመናል እና እግዚአብሔር መንፈስ ቅዱስ ከኛ ጋር ይሁን። ሁሉም ሰው ይህንን መርሃ ግብር የሚያይ ሶስት ጊዜ አማትቦ እግዚአብሔርን አመስግኖ ወላዲት አምላክን አወድሶ እነዚህ ሰዎች ሊያጠፉ ሊያሳስቱ ከሆነ ያዢ ብሎ ሊጠይቅ ይገባል ማለት ነው። ይሄ ደግሞ እውነት ካለ ደግሞ መሄድ ስላለበት እግዚአብሔር አምላክ ይሄ እውነት ነውና እስከመጨረሻው ህዝብ እስኪቀበል ድረስ ይሄንን እውነት እንዳይደፈን ብላችሁ ልትለምኑ ይገባል ማለት ነው። ምክንያቱም በዚህ እውነት በመያዛችን ብዙ ፈተና ውስጥ እየገባን ነው ብዙ ነገር። ግን እዚህ ጋር የምታዩት የማህበሩ አባላት በቃ ወስኖ የመጣ ነው። ምንም ነገር ወደኋላ የሚለው ነገር የለም እና እግዚአብሔር ይመስገን ሰውነንና ፍጹም ልንሆን አንችልም ብዙ ደካማ ጎኖች ሊኖሩን ይችላሉ፣ ግን ሃይማኖታችን ነው የሰበሰበን የእግዚአብሔር ፍቅር ነው የሰበሰብን የመብርሃን እናትነት ነው የሰበሰብን ቃል ኪዳኗ ነው የሰበሰበን እና ለሀገራችን ትልቅ ክብርና ፍቅር ስላለን ይሄንን እውነት ያወቅነውን እውነት እኛ ብቻ እናንተ ብቻ አውቃችሁ ሞታችሁ እንዳንባል ማሳወቅ ያለብን ጥግ ድረስ እናሳውቃልና እንዳልኩት በጣም ብዙ ሰው እየጠየቀ ስላለ በቲክቶክም በሌላም እንደዚህ ጥያቄዎች እስቲ አስረዱን የሚል ነገር ስላለ ለዚህ ነው ይሄም ጉባኤም የተዘረጋው። ይሄን ይመስላል እንግዲህ። አባቶችንም እንጠይቃለን ብላችሁ የምትልቁን ጠይቁ። እኛ ግን በጣም ብዙ ጊዜ በተደጋጋሚ መተን ወይም መምጣት ትችላላችሁ ብለንም ሁሉ ጋብዘናል። ግን ይሄንን የሚያደርግ ደፍሮ የሚያደርግ ስለሌለ ይሄንን ወጥነናል። እና እግዚአብሔር መንፈስ ቅዱስ ፍጻሜያችን እንዲያሳምርልን እንግዲህ ርትዕት ተዋህዶ ሃይማኖት ቀብርናት ብለው ሲሉ አይ የለም ብለሽ በይ ትትን ይዣለሁ አለቅም ብለሽ በያቸው ተብያለሁ። እንግዲህ ለምን በሴት መጣ የሚልሆን እንግዲህ አላቅም። እግዚአብሔር ራሱ ምስጢር አለው። ንግስተ ነገስታት ተማሪያም ዘ ኢትዮጵያ ተብዬ ይሄንን አገልግሎት ሳገለግል ብዙ አይነት ነገር በአስር ዓመት ውስጥ አሳልፊያለሁ ያለሁ ግን መንፈሳዊ ሕይወቴ እንዲጠነክር እንዲበረታ በጣም ድንቅ ነገሮችን አይቻለሁ እና የበለጠ ፍቅር እያስያዘኝና እያጓጓኝ እየመጣ ያለ ነገር አለ እና እግዚአብሔር መንፈስ ቅዱስ ለእኛ የገለጠኑም ለእናንተ እንዲያሳይልን ነው። እስከ ፍጻሜው እናንተ እንድትመለከቱ ጥያቄ ያለው ሁሉ እንዲጠይቅ በነፃነት እንዲጠይቅ በስድብ አይሰራም። ስድብ አይሰራም። የቀረበት ፋሽን ነው እሱ እና መልስ አለኝ ወይም ደግሞ ትክክል አይደላችሁም ብሎ የሚል ካለ በትክክል መጽሐፍ ቅዱስ ጥቅም መጽሐፍ ቅዱሳዊ የሆነ ጥያቄ ታቀርቡልናላችሁ፣ በነፃነት እንመልሳለን። ቀጥታ ነው እንግዲህ ምንም ኤዲት የሚደረግ ነገር ሳይሆን ቀጥታ ይኸው፣ ሁሉም ላይቭ የገቡ አሉ፣ ቀጥታ የገቡ እያስተላልፉን ያሉት። እኛም ደግሞ በነፃነት ያንን ለመመለስ ዝግጁ መሆናችንን ለማሳየት ነው እንግዲህ። ለዓለም እንግዲህ ሰባተኛ አመታችንን ልንይዝ ነው መጋቢት ላይ ዘመነ ሄኖክን ስንቆጥር። ስለዚህ ምን ይመስላል የሚለውን ያለፈው ሰባት ዓመት ምን እየተሰራ ነው፣ ምን አምናችሁን የተቀመጣችሁት የሚለውን በጥቂቱ እንግዲህ ዛሬ ልንወጥን ነው ማለት ነው። አብራችሁን ቆዩ። አፈቅረክሙ እግዚአብሔር ይስጥልኝ በጽም